ሰላም ሰላም ፋሚሊ እንዴት ናችሁ? ዛሬ እንግዲህ የባይናንስ አጠቃቀም በዚህ ቪዲዮ ይዤላችሁ መጥቻለሁ። ባይናንስ ላይ ያሉ ፊቸሮችን ሙሉ በዚህ ቪዲዮ ለማየት እንሞክራለን። ስለ ፊውቸር፣ ስለ ስፖት ትሬዲንግ እንዲሁም ደግሞ ፒቱፒ እንዴት እንደምንገዛና እንደምንሻሻጥ በዚህ የዩቲብ ቪዲዮ የማሳያችሁናል። ቻናላችን ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ቀጣይ እስኪ ወደ ባይናንስ እንሂድ። ባይናንስ አፕሊኬሽን እንከፍተዋለን። እንደምታዩት ይሄ ተከፍቷል። ያው እንግዲህ ምናልባትም ሬጅስተር ያላደረጋችሁ ካላችሁ ሬጅስተር ማድረግ ያው ቀላል ስለሆነ ብዙ እንትን አላልኳቸውም። እኔ ኦልሬዲ የተከፈተ የበራሴ አካውንት ነው ማሳያቸው ዜጋ ያሉት ስቸሮች ምንድን ነው መጀመሪያ ላይ እስኪ አሴት አሴት የሚላለ ከዚህ አሴት የሚለውን ስንለፈው ኦቨርቪው አለ ስፖት አለ። ስፖት ላይ ያለን አካውንት ዜጋ ያሳየናል። ከዛ ፈንዲንግ የሚለው ደግሞ ትሬድ የማናደርግበት ነገር የምናስቀምጠው ማለት ነው። ዊድሮ ወይም ሴንድ ምናምን የምንባባለው እንትን አማውንት ማለት ነው። ከዛ አርን አለ ፊውቸር አለ። እነዚህን እስኪ እናያቸዋለን። ኦቨርቪው ሙሉ ያለን ዋሌታችን ላይ ያለውን ገንዘብ እዚህ ጋ ነው ኦቨርቪው ላይ ነው የምናየው ማለት ነው። ስፖት የሚለው ለብቻ ነው የራሱ ዋሌት ነው። ከዛ የፈንዲንግ አለ የፊውቸር አለ የራሱ ማለት ነው። ስለዚህ አሁን እስኪ በመጀመሪያ የምናየው ምንድ ነው ትሬድ ነው። ትሬዲንግ ላይ ማለት ነው። ምንድ ነው ስፖት የሚባል አለ፣ ከዛ ፊውቸር ትሬዲንግ የሚባል ማለ ማለት ነው። ስፖት ስንል ምንድ ነው? አሁን ስፖት ከፊውቸር ትሬዲንግ የሚለየው እስኪ በዚህ ነው ማላሳያችሁ። ስፖት አሁን ስንል ማለት ነው ለምሳሌ አሁን ኢትሪየም ወይም ደግሞ ቢቲሲ ወይም ስዊን አሁን ለምሳሌ መግዛት ብፈልግ ያለኝ ማውንት እዚህ ጋ መግዛት የሚፈልገው አሁን ለምሳሌ የ10 ዶላር ስዊ መግዛት ከፈለግኩ እዚህ ጋ አስር ዶላር ብዬ ወይም ደግሞ ካለኝ ማውንት ላይ እዚህ ጋ ከ50 ፐርሰንት ወይም ከ25 ፐርሰንት መግዛት አጅስት ማድረግ ይችላለሁ ማለት ነው። ከዛ አሁን እዚህ ጋ ደግሞ ስፖት ላይ ስንገዛ ማርኬት አለ። ማርኬት ላይ ካደረግ ነው ያው በማርኬት አሁን ባለበት ዋጋ ይገዛል። ነገር ግን ሊሚትም ይባላል እና ምንድን አሁን ለምሳሌ ስዊ አሁን ያለው 2.29 ያለ ነው ማለት ነው እና ይሄ ነገር ሲቀንስ እንዲገዛልኝ ማዘዝ ከፈለኩኝ ለምሳሌ ሁለት ነጥብ አንድ ሲሆን ግዛልኝ ብዬ ለመውጣት ወይም ኦርደር አድርጌ ለመውጣት ካሰብኩ እዚህ ጋር ሁለት ነጥብ አንድ አድርጌ ከዛ መግዛት የሚፈልገውን አማውንት እዚህ ጋር በዚህ ጃጀስት አድርጋለሁ ማለት ነው። ለጊዜው እዚህ አካውንት ዋለት የለኝም ገንዘብ ስለሌለኝ እዚህ ጋር ሳይለኝ። ስለዚህ እንደዚህ ጃጀስት አድርገን ባይሱ ብለን እንወጣለን ማለት ነው። ስለዚህ ወደ ታች ቀንሱ፣ ሁለት ነጥብ አንድ ላይ ሲደርስ ይሄ ኦርደር እንትን ይላል ማለት ነው። ከዛ ሴል ማለትም ልክ እንደዚሁ ማለት ነው። ማርኬት ላይ ካደረግነው ግን ምንድነው በሁለት ነጥብ ዘጠኝ እያለ በዛ አሁን ባለበት ዋጋ ይገዛልናል ማለት ነው። መሸጥ የሚፈልግ እንደዛው። ስለዚህ ስፖርት ምንድን ነው የምንለው ይሄን አሴቱን የራሳችንን ይዘዋለን ማለት ነው። መያዝ ነው በቃ ገዝቶ ማስቀመጥ ነው። ሲጨምር ይጨምራል፣ ሲቀንስ ይቀንሳል። ከዛ ፊውቸር የሚባል አለ ደግሞ። አሁን ከስፖርት ሌላ ማለት ፊውቸር ትሬዲንግ፣ ፊውቸር ትሬዲንግ ምን መሰላችሁ ሎንግ እና ሾርት እያለ ነው ፍዩቸር ትሬኒ ምናደርገው ማለት ነው። ሎንግ ስንል አሁን ከነበረበት ዋጋ አሁን ለምሳሌ ፕለም ዜሮጥ ዋንድ ስምንት ነው እና አሁን ከነበረበት ዋጋ ይጨምራል ማለታችን ነው። ማለት ዜሮጥ ዋንድ ስምንት እያለ ይጨምራል ብሎ ማስያዝ እንደማለት ነው። እና አሁን ለምሳሌ ዜሮጥ ዋንድ ስምንት እያለ ገዝተነው ሎንግ ወይም ደግሞ ባይ ብለህ ነው ከሆነ ዜሮ ነጥብ ሁለት ሲል የሆነ ፐርሰንት ያህል ይጨምራል። ስለዚህ በዛ በፐርሰንት በጨመረው ያህል እኛ ገንዘብ ይጨምራል ማለት ነው፣ ከለነ ሲስ ላይ ይጨምርላል ገንዘብ ማለት ነው። ነገር ግን ሎንግ ብለህ ነው አሁን ይሄ ዜሮ ነጥብ አንድ ስምንት የነበረው ዜሮ ነጥብ አንድ ምስጥ አምስት ወይም ደግሞ ቀንሶ ከሆነ እኛ እናጣለን ማለት ነው፣ ነጌት ውስጥ እንሆናለን ማለት ነው። ፕሮፊታችን ስናይ፣ ሌላችንን ስናይ ነጌት ውስጥ የሚሆንብን ማለት ነው። ስለዚህ የስፖርትና የፊውቸር ልዩነቱ ፊውቸር ላይ ልክ ፎሬክስ ትሬደሮች ካላችሁ ልክ እንደ ፎሬክስ ነገር ነው ይጨምራል፣ ይቀንሳል ብቻ ነው እዚህ ጋር ነገር ያለው። እና ኮንትራት ነው ማለት እና ይጨምራል፣ ይቀንሳል እያልን ብቻ ነው ጋር ምናምን። ነገር ግን አሁን ስፖርት ላይ ከሆነ ያን ነገር ገዝተን አስቀምጠኗል፣ ጨምረም ይቀንስ እንትን የለውም። ስለዚህ ፊውቸር በጣም እንትን ነው። ነገር ግን አሁን ባለን አሴት ልክ ነው እና ሊኩዴሽን ምናምን የሚባል ነገር አለ። አሁን ይሄ በዚህ ቪዲዮ ለመስራት እንትን አይልም። ስለ ሊኩዴሽን የሚባል ነገር አለ። አሁን እዚህ ጋር ፊውቸር ላይ ትሬስ ስታደረጉ ያላችሁ አስሬትን ወደታችን ኔጌቲቭ እንትን ብሎ ያላችሁ ደሴት ከጨረሳችሁ ሊኩዴት አድርጎ ያስወጣችኋል። ከዛ ዜሮ ይሆናላችሁ ማለት ነው። በጣም ሪስክ የሆነ ትሬዲንግ ማለት ነው ፊውቸር ነው ማለት ነው ይሄ ማለት ነው። ስለዚህ ስፖት እና ፊውቸር ያው በትንሽ ቢሆን ለማሳየት ሞክር ያለው። ከዛ ምንድን ነው የምናየው ፒቶፒ ትሬዲንግ ማለት ነው። አሁን በእኛ በኢትዮጵያ ብር እንዴት ዶላር እንገዛለን እሸጣለን የሚለውን ነገር ላሳያችሁ። እዚህ ጋር ስንገባው ማለት ነው እንደዚህ ኮም ላይ ገብተን እዚህ ሆም ላይ እንገባና ከዛ ሞር ስንል እዚህ ጋ ፒቶፒ የሚል እንፈልጋለን ማለት ነው። እዚህ ጋ አለ ፒቶፒ። ከዛ ፒቶፒ ላይ ገብተን አሁን ለምሳሌ ባይ አለ ሴል አለ እዚህ ጋ ያስመርጠናል። ኢቲቪ ላይ ስላረፍኩ ሮ ሲዲ ያለ ኢቲቪ አለ ስለዚህ ኢቲቪ ነው እንገያይበት። ከዛ እዚህ ጋ አሁን ለምሳሌ ይሄ ሰውዬ አለ በሊሚት አለ አሁን መሸጥ የሚችለው ከመቶ ዘጠና ሺህ እስከ መቶ ዘጠና አራት ሺህ ነው ሰው ከዚህ ሰውዬ መግዛት የምንችለው ማለት ነው። 1528 መግዛት መሸጥ። ከዛ ደግሞ የክፍያ አማራጮች አሉ ሲቪ ብርና ነሆነ ሰው የሚጠቀሙ ቴሌብር። ከዛ እናንተ በሚፈልጉት መክል በሚፈልጉበት እንትን መርጣችሁ እዚህ ዋጋውም እንደምታዩት ነው። በዚህ መልክ ትገዛላችሁ ማለት ነው። ዶላር ኑሯችሁ ደግሞ መሸጥ ከፈለጋችሁ እዚህ ጋር ትገቡና እነዚህ የክፍያ መንገዶችን አይታችሁ ለምሳሌ በሲቪ ከሆነ መቀበል የምትፈልጉት እዚህ ጋር ሰውዬ አለላችሁ ከዛ ዋጋውን ታያላችሁ። ከዛ ምን ያህል ሊሚቱ ከአሁን ይሄ ለምሳሌ ሰውዬ 148 ብር ያለው ከ20 ሺ እስከ 130 ሺ ባለው ሬንጅ ውስጥ ነው መገባየት የምትችሉት ማለት ነው። ከዛ በታች ከሆነ እዚህ ሰውዬ ጋ መገባየት ያስችሉ። ስለዚህ ሌላ ከእናንተ ጋር የሚሄድ ሰው ትፈልጋላችሁ ማለት ነው። አሁን ለምሳሌ እዚህ 156 የሚለው ከ30 ሺ ጀምሮ ነው። እነዚህ ሀብታሞች ናቸው። እስኪ ከ20 ሺ ነው ብዙ እዚህ ጋር ለምሳሌ 156 የሚለው ይሄ ወንዱ መኩ የሚለው ሁለት ሺህ ብር ጀምሮ እስከ ሀያ ሺህ የሚገባየው ማለት ነው። ለምሳሌ ሁለት ሺህ ብር ከሆነ የሚሸጥ የሚፈልጉት እዚህ ሰውዬ ጋ መገበያ ትችላላችሁ። ግን የሚጠቀመው ኦሮሚያ ባንክ ነው። ኦሮሚያ ባንክ ተጠቃሚ ከሆናችሁ በዚህ ሰውዬ ጋ መገበያ ትችላላችሁ ማለት ነው። ፒቱፒ ይኸው ይህን ይመስላል። ሌላ ጥያቄ ካለ ኮሚኒቲ ሚያስቀምጡልኝ፣ ሌላ ጊዜ እንሰራለን። እሺ፣ ከዛ ሌላም ላሳያችሁ በቃ ስለ ፒቱፒ ስለ ስፖት እንዲሁም ስለ ፊውቸር ትሬዲንግ ትንሽ ብያቸዋለሁ። በደንብ በመር ይሰራል የምትት ኮሚኒቲ ክስል ያስቀምጡልኝ። ይህንን ይመስላል። ሌሎች ቪዲዮዎችንም እንሰራለን። ቻናላችን ሰብስክራይብ ማድረግ አትርሱ። ቴንክዩ።